መቶ ሚሊዮን ብር ይሰጣችሁና እርቃናችሁን አደባባይ ላይ ሂዱ ብትባሉ ትሄዳላችሁ? የብላችሁ የፖስታችሁ ሰዎች ማለት ነው። እኔ ሲጀመር ተመልሰሽ ወደ ቤት ግቢ ብባል ራሱ አልገባም፣ ልብስ አርጊ ብባል ራሱ ከዛ በኋላ አለብስም፣ ብቻ ብሩን ስጦኝ እንጂ ዋናው ዓላማዬ እኮ ከድሮ ጀምሮ ያበደ ሀብታም መሆን ነው። አትዘንጉ እንጂ ምን አይነት ጥያቄ ነው የምትጠይቁት? እንደውም ብሩ በዝቷል፣ በሀምሳ 50 ይሄዳል እኔ ጀግና ሞጣ መጥተው ትግሬ ነሽ አማራ ነሽ አለኝ። ትግሬ ነዋለው መንከራ የፈለሙ ታ ሞጣ ደግሞ ተጣላኝ። በጣም እኮ የሚወደኝ የነበረ ጉድ። አሁን ጌም ትጫወቻለሽ፣ ትቀጫለሽ፣ ሽንት ቤት ታጥቢያለሽ። አታ ታጥቢያለሽ ሽንቲ ቤት እንደዚህ እቅፍ አድርገሽ ወይ ዜድ እንደዚህ አይነት ጨዋታ እንኳ አልጫወትም። ደህና ነው ወንድ። እሱን ሰላም ልበል ተጨዋቱ። ሳሪ ከትናንትና ወዲያ ምን አስባችሁ ነው የሰጣችሁኝ? ግን ቤቴ ኮረመጠሽ ሌብል አፍ ያረግሽ። ለምንድነው የሰጣችሁኝ? የሆነ ነገር ታስቦልኛል። እኔ እናረጁ ጃኒ እያላችሁኝ ነው? ዋትስ ጎ ነው ጃኒ? ኤግዛክትሊ ምንድን ነው የተፈጠረው? የምታውቁ ሰዎች ንገሩኝ። ኤግዛክትሊ የት ሀገር ነው የታሰረችው? ምን ሳርጋ ነው የታሰረችው? ይሄ በድሬዳዋ ጉዳይ ነው። እሱ ነገር ወደ ሲሪየስ ሄደ ማለት ነው። ያሳዝናል። ያው ጃኒ በጣም ጌም ነው የምትጫወተው። ይሄን ያክል ፖለቲከኛም አይደለችም። ፕላስም ደግሞ ይህን ያክል ክፋትም ያለባት ልጅ አይደለችም። ለምን ክፉም ልሆን ብትል ልጅ ነች እና ብዙም ታውቃለች ብዬ አንድርስታንድ አላረጋትም ልጅ ስለሆነች ይሄ ግን ብዙ ሰውን የሚሸወደው ህግ ህግ ምናምን የሚምትኛው ህግ ነው ምናምን ትላላቸው ነው። ትራስት ህግ አለ። አሁን አሜሪካ ውስጥ ነው ያለሁት እኔ። ሚኒሶታ የሆነ ወንጀል ብሰራ መንግስት ይዘኛል። አይደለም እንዴ ኢትዮጵያ ውስጥን ወንጀል ስሰራ ትያዛለ። ወንጀል በነገራችን ላይ በድርጊት ብቻ አይደለም ንግግርም ወንጀል ነው። ዛት ሰዋይ ጥንቃቄ ማድረግ ያለባችሁ ዛት ሰዋይ ሰዎች መጠንቀቅ ያለባችሁ ስለዚህ ምንድን ነው የጃኒ ጉዳይ የሚያውቅ ሰው የሚያስረዳኝ ሰው ካለ ነገሩን ፕሌስ። ግን ምንድን ነው ወንድም እህቶቼ በጣም ማወቅ መማር ያለባቸው ነገር ቢኖር ምንድን ነው ለንግግራችሁ መጠንቀቅ። እስፔሻሊ ቲክቶክ፣ እስፔሻሊ ቲክቶክ ላይ ጥንቃቄ ማድረግ ያለባችሁ። ቲክቶክ ላይ ትንሽ ጌም የምትጫወቱ ሰዎች ትንሽ ብር የምታገኙ ሰዎች የሆነ መቶና መቶ ሀምሳ ሺህ ፎሎወርስ ሲኖራችሁ ሌላ አለም ውስጥ ነው የምትገቡት። በቃ ከእናንተ መንግስት የምትገለብጡ ምናምን ይመስላቸዋል። በእውነት እኔ አንዳንድ ሰው በጣም ነው የሚገርመኝ። በቃ የሆነ ራሱን ሌላ ዓለም ውስጥ ነው የሚከተው። ትረስት አስር ሚሊዮን ፎሎወርስ ኖሮ ወንጀል ሰርት ልትታስር፣ መቶ ሰው መቶ አይጠይቅም። እርግጠኛ ሁኝ ነው የምነግረ ከዛ ሚሊየን ሰው ውስጥ መቶ ሰው መጥቶ አይጠይቅም። ማንም ይመጣው እናትና አባትህ፣ ወንድሞችህ፣ የገዛ ዘመዶችህ፣ ለነሱ ነው አደጋ የምትፈጥረው። በሰላም እየኖርክ ራስህን ማኖር ሲገባ ከዛ ውጭ ወደ ሌላው ዓለም ራሴን አስገባለሁ ብትል ዘር ዘለው፣ በቃ ህግ አለ፣ ህግ መከበር መቻል አለበት። እኔ ትክክለኛ የሆነ ነገር ሲደረግ በጣም ነው የምደግፈው። የጃኒን ደግሞ እያልኩ አደለም። ጃኒ ትታሰር አትታሰር፣ ጥፋት ይኖርባት አይኖርባት፣ ወላ እኔ የማውቀው ነገር የለም። ግን ምንድን ነው የሰው ልጅ መጠንቀቅ ያለበት ነገር ቢኖር እዚህ ሰው እና፣ ብዙ ጊዜ እኮ ይቅርታ ጠየቀች፣ አንድ አይሉት ሁለት ቪዲዮ ሰርታለች። ስለዚህ ማሰር አግባብ ነው ብዬ አላስብም። ያጀማ ማለት ነው ለምን ካላቸው፣ ጃኒ ይቅርታ ጠይቃለች። ከጃኒ በላይ ብዙ የሚናገሩ አሉ አይደል? እንዴ መሰለን የትም ሳትሄድ ይህ ማነው ስሙ በእናታችሁ ዝም ብሎ የሚቦተረፈዋል ከጆከር ጋር የሚሰዳደቡ ህግ ትክክለኛ የሚሰራ ከሆነ ለምን እሱን አስሩት። አንደኛው አባት አንደኛው እንጀራ አባት ነው እንዴ? ነፍሰሽ ኢትዮጵያ ኢትዮጵያ ከሆኑ ለምን እሱ ነው አስረው? እና ለማንኛውም ምንሱር ኮንግራጁሌሽን እንኳን አሜሪካ ገባ እንኳን ገባ። እኔ በቀደም ሰምቼ አላመንኩም ነበር። ምን ነው ሚስት ዝም አለች እንዴ? ይዛኔ እኮ በደህ ነበር ሶሻል ሚዲያ ላይ ሶሻል ሚዲያ ላይ የሚደረግ ነገር ወደ ሕግ ሊወስዳችሁ ይችላል። ወደ ሕግ ከወሰዳችሁ ደግሞ ከመጠየቅ ወደኋላ አትሉም። አሁን ያለው ፖሊስ ምን እንደሚያካክሉ አይታችኋል። ነው የምነግረው እ መንግስት እኮ እንደ ድሮው ይሄ ምርመራ ምናምን ምናምን ውስጥ አይገባም። አንተ ጋር ይደርሳል። እርግጠኛ ነኝ፣ መልእክቴ አንተ ጋር ይደርሳል። ልጅነቷን አይተክ፣ ጥፋቷን ተቀብላ ከአንድም ሁለት ቤት ይቅርታ መጠየቋን አይተክ ቪዲዮ ሰርታ የቅርታ መጠየቋን አይተክ አስተምረክ። ሁለተኛ እንደ አይነት ስህተት ውስጥ ኢትዮጵያ ያሉ ቲክቶከሮችም ሆኑ ከሀገር ውጭ ያሉ ቲክቶከሮች እንደዚህ አይነት ስህተት ውስጥ እንዳይገቡ አስተምረክ። እንግዲህ በእኛ ኬስ ከሆነ የተያዘችው ጃኒ እንደተባለው በድሬዳዋ ኬስ ከሆነ የተያዘችው አስተምረክ፣ ልቀቃት ነበር ደግሞ። ፎር ሹር ይህን ታደርጋለክ። የኔ ስሜት በጃኒ ኬዝዬ ነው ልጅነቷ ያሳዝነኛል። ይህን ስል ፎርሹር ብዙ የድሬዳዋ ልጆች ይደብራችኋል። ብዙዎቻችሁ ደብሯችኋል። የሰፈሬ ልጆች ደውላችሁ ምን እየሆንሽ ነው ያለሹ ብላችኋል። ደብሯችኋል። እንዴት በድሬዳዋ ጉዳይ ለዘብተኛ ሆንሽ፣ ቀዘቀዝሽ? ይቅርታ፣ በትቢትም ቢሆን ይቅርታ ጠይቃለች። የኛዋ ደግሞ እኮ እንደ ቁመቷ ትቢቷ የወጠራት ጅብ ዘንጦ ይቅርታ ጠይቅም እንዳለ ነው። ስታው ትቢቱ እሱ ባመጣው ጣጣ። አሁን ቅድም ስትናገር መጀመሪያ እኮ ስገባ እየሰደብከኝ ነው። ለምን ተሰደበኝ ጀኒ? አፎ አዳልጧት ባመጣችሁ ነገር ነው እንጂ ድሬዷን በምን ትዝ ብሏቸው እሷን ይሰድቧታል? ለምን ሰደቧት ብሎ ማሰብ። አሁን እኔን አንድ ሰው መጥቶ ሚዲያ ላይ ሲሰድበኝ ለምን ሰደበኝ እኔ ላስላሳ አርጌ ከሆነ ዋጋዬ ነው። ማንም ሮማን ሽኮሪና ከረሜላ ሮሚ ዝርያ እያለ አይሰድበኝም። ነክቻለሁ፣ ይልሰኛል። ስለዚህ እናንተ ቆስ ገባ እየሰንደባችሁኝ ነው እንዴ? ልታስተምሩኝ ነው እንዴ? ነው የሚያስተምሯት? መጀመሪያ ሰድባቸው፣ ጃንዬ የኔ ቆንጆ ነይና ይቅርታ ጠይቂ የሚል የለም። ትላሳለን። ሀቢባ ከኔ በላይ ፍሬንድ እንዳልነበራትም ከኔ በላይ የሚቆረቆርላት የለም። ማህበረሰቤ ነካች፣ ዘረጠጥኳል ይቅርታ ጠይቅያለች? እምቢያለች? የጉራጌ የጥያቄ ምልክ ውስጥ ጥርሱስ ነው ያለችው። መጠየቅ አለባት። ሰው ልጅ ሲያጠፋ ይቅርታ መጠየቅ ትልቅነት ነው። እምቢያለች፣ አለ የጉራጌ ልጆች። አሁን ስድስት ተብሎ ዝም ብሏል፣ ነገ ግን ያስጠይቃታል። እንዶፍ ትጠይቃለች፣ ወደደችም ጠላችም። ከሸቤ ጋር ሸቤ መጀመሩ ተመችቶኛል። እያንዳንዱ አክቲቪስት ይሄ ጌመን ጅኒቆለጥ ጠቅላላ ተጠንቅቀት ታወራለ ማለት ነው። እንዳመጣል መዘርጠት ታቆማለ መዘርጠት ሸቤ መጀመሩ በጣም ነው ደስ ያለኝ። ከኔም ጨምሮ ተጠንቅቀን እናወራለን። ማህበረሰብን መዘርጠት ሸቤ ማስገባቱ ለሁሉም ከሆነ ነው የምስማማው። አንዱ ተትቶ ግን አንዱ እየፈነጨ የለም። ለሁሉም ማህበረሰብን መናገር ሸቤ ከተጀመረ በትክክል አማግሪ አንዱ ተለቆ ግን አንዱ ይታሰብ የሚል የለም። ይሄ ግን የተናገረችው አሁን የድሬዷ ነው። ድሬዳዎች አስጨብጭባችኋል፣ መብታችሁን አስከብራችኋል። የጊዜ ጉዳይ ነው። ሌሎችም የአመለጠኝ ሰክሬ አሁን ፍሬ ደውለን ሰክሬ ነው አለች። ደውለንላታል። ዮኒ ማኛ ምን ሆኖ ነው? በጌታ ነኝ ብሎ ጌታ ስደብሎት ነው። በጌታ ነኝ ብሎም ይሳደባል እና ጌታ ልኮት ነው። አሁን በራይታይቶት የድሬዷ ሊስደብ ተብሎ እሱ መሳደቡን አላየውም። ሰድቦ ከሆነ እሱም በራይ ነው። ከራይ ራይ ይታሰራል። ይሄ የጴንጤው ራይ ቅድም እየተሳደበ ነበር። ነው ቅድም እራሱ እኔ ጽፌለት አለው ብሎክ አደረገኝ። ቅድም እየተሳደበ ነበረ ምን እያለ እንዲህ በጣም ብዙ ማለት ጌታን ከተቀበለ ሰው እራሱ አይጠበቅም የሚለው ነገር ኧረ እባክሽ አለ። ተዘረጠጠ ምን ቻለውን ይመረኝ ምን ታሪክ አላችሁ? እየተሳደበ ነበረ በጣም ብዙ ነገር እያለ ነበር እና ጻፍኩለትኝ ብሎ ካደረገኝ ያስገባዋለሁ። አሁን ድሬ ጓደኛዬ ነው። ነገ ከነገ ወዲያ ሀይማኖቱን የሚቀየር ለምን አትልክም? ሮሚ አንድ ጊዜ እስኪ ሀሳብ እንስጥ። ሌሎቻችሁ አንዴ ላውራ፣ አዳመጥናችሁ። ሰናይት አንድ ገር የምነግርሽ ነገር አለ። ምናልባት ምናልባት ከስድብ ስድብ ማበላለጥ፣ ከሰው ሰው ማበላለጥ እኔ የድሬዷ ልጅ ወይ ደግሞ እዚህ ጋ ሰንበዲ፣ ሁለት የድሬዷ ልጆች ቁጭ ብሎ እንደ ግለሰብ ነው ሰናይት ሁለታችንን ብታስከፊ ለአንቺ ጥቅምሽ ምንድን ነው? የሆነ ሰንበዲ እኔም ቢያስቀይመኝ ወይ ደግሞ የሆነ ሰው ስም ተነስቶ ሁለት ሰው ቢያስቀይም ምንድን ነው ትርፉ ጥቅሙ? ድሃ ሆኖ ትቢተኛ መጽሐፍ ቅዱስ ይጠየፋል። ሀብታም ሆኖ ስግብግብ መጽሐፍ ቅዱስ ይጠየፋል። ሰው ልጅ አንድ ሰው ሆነ ሁለት ሰው ሆነ፣ ሶስት ሰው ስለሆነ አይደለም ሰኒ። እንትና ተሳድቧል፣ እከሌ ተሳድቧል፣ እከሌ እንዲህ ብሏል የሚለው አይደለም። የሚያነጋገሮች አንዱ ከአንዱ ስንነጋገር የዛኛውን ስህተት በዚህኛው ስህተት አይታረምም። ስህተት በስህተት አይታረምም። ገባሽ? ይቺም ተናግራለች በአንደበቷ ከአንደበቷ የወጣውን ቃል በህግ ቃላቶቹ በመሬት ላይ ባለው ነገር ህግ እና ህግ ይፈተዋል። ችግር የለውም ለሌላውም መማሪያ ነው። አይ ያም ደግሞ ቤት ውስጥ ተደብቆ በራሱ ስልክ ስለጨወ ያንን ማህበረሰብ ይወክላል ማለት አይደለም። ገባሽ እንደ አዲስ አበባ ልጅ የተሰደበ የለም። ኢቨን መያዟን አናቅም እንደዛ ነው እንደ አናቀም እስኪን ጠያይቀ ጠያይቀው ሲነግሩኝ እስካሁን የታወቀ ነገር የለም ግን የድሬዳዋ እናቶች የድሬዳዋ እናቶች ኮምፕሌን አቅርበዋል። እያለቀሱት ጥያቄ ጠይቀዋል። ይህንን እንዳትረሱ ልጆቻችንን እኛንም የሚያወርድ የሚያወርድ ንግግር በየሚዲያው አለም በሚያየው እንትን እየተዋረድን እየተሰደብን ለምንድን ነው ዝም የምንባለው የሚል ጥያቄ ከሁለት ቀን በፊት ምናምን ጠይቀዋል። አስተዳደሩ የሰማሁትን ነው የምነግራችሁ አስተዳደሩን ጠይቀዋል። እንግዲህ የሰማሁትን ኢንፎርሜሽን ነው፣ እኔ በቦታው ላይ አልነበርኩም። እኔ ደግሞ እንደ አንድ የሚዲያ ሰው አጥፍታለች፣ ከአቋሜ ፉቅቅ አልልም፣ ከአቋሜ ፉቅቅ አልልም። ጋይስ በጃኒኬዝ ከአቋሜ ፉቅቅ አልልም። ልክ አላደረገችም። ይቅርታ ጠይቃለች፣ ሁለቴ ቪዲዮ ሰርታለች። እኔ ይህንን ነው ማለት የምችለው። ይቅርታ ከጠየቀች ወዲህ በዚህ ልክ ቪዲዮ ሰርታ ይቅርታ ካለች ወዲህ አንዳንዴ ጋይስ ኢትዮጵያ መኖር ኢትዮጵያ እና አረባ ሀገር ካለ ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ እኔ ሄደችው ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች፣ አንደኛ ነገር ጃኒ በጣም ትንሽ ልጅ ናት፣ ሁለተኛ ነገር ቤተሰቧን፣ እናቷን ምስረዳ ልጅ ናት፣ ሦስተኛ ነገር ደግሞ ይህ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር፣ እባክን እባክን፣ አጥፍታለች፣ ስተሰርታለች፣ አዎ፣ ለሌሎች መማሪያ እንዲሆን፣ ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን፣ በቃ እባክህን፣ እባካችሁን የድሬዷ ህዝቦች የድሬዷ የሀረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው፣ በይቅርታ እናንተ ይቅርታ ባያር ልጅ ስትታሰር ታቀላላችሁ። እናት አላት የምትጠይቀው። ጆን ዳንኤል ማንንም የለውም። እቺ ልጅ ናት ያለችው ስንቅ እንኳን የምታቀብለው ያ እስረኞች እናንተ አንድ ሰው ስታስሩ ቤት ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸውን የሚደፍኑ እናትና አባቶች አሉ። ያ እናንተ ናቸው የፈጠራችኋት፣ ይችን ልጅ እኮ እናንተ ናቸው የፈጠራችኋት። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። ያ የዛሬው ስርዓት ደግሞ ማንን እንደሚፈጥር እናውቃለን። አላለቅስም እኔ ለእግዚአብሔር ነው የምሰጠው። ትወድቃላችሁ፣ ትወድቃላችሁ እግዚአብሔር ምስክርና አወዳደቃችሁ መጥፎ ነው መጥፎ አወዳደቅ ነው የምትወድቁት ምክንያቱም እንባለ እንባ እንባለ ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ ያ በማሰር አይደለም በመምከር በማሰቃየት አይደለም በመምከር ያ ብታቀው ህጉን ብታቀው ኦኬ ይሄ ነገር ስላላወቀች እኮ ነው ግን መማሪያ ልትሆን አትችልም በእውነት ቅጡ ሰው፣ በእውነት ፍትህ የለም፣ ፍትህ የለም፣ ፍትህ የለም፣ ፍትህ የለም ስንል ከአብይ ጋር ልተያይዘኝ ትፈልጋለ እታቻላሁ ጋር ነው ፍትህ የሌለው ስልጣንህን የምትጠቀምበት። ገባ ተው፣ ማትሉበት ነውር፣ ማትሉ ቁጭ ብላም የምትሳደበው ከእናንተ ጋር የምትሰራው ምናም አትያዝም። ሮማን አትያዝም። መንግስትን አዳነች አባቤን እንዲህ ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩም። የኢንግላንድ ፓስፖርት ትፈራለህ፣ የአሜሪካን ፓስፖርት ትፈራለህ። ጃኒ የኢትዮጵያ ፓስፖርት ነው ያላት አትፈራትም። ልጅ ናት አትፈራትም፣ አትፈራትም። ይሄ ነው ንቀፋችሁ። የራስን ዜጋ አታከብርም ስል አታከብርም፣ አታከብርም። ንቀፋሞች ናችሁ። ሳቅ አንተ ሳቅ፣ ቦርኮ አንተን እኔ አደለውኝም። መሬት ሽጣ ነው የምትኖረው ሰርተ አይደለም፣ የትኛውን ፈጥረህ ነው? የትኛውን ፈጥረህ ነው? ምን ፈጥረ ምን ሰርተ ነው? ድንጋይ ተሸክመ ነው? ድንጋዩን የሚሸከመው ምስኪኑ ነው። አንተ ኮት እና ሱሪ ልበስ እና እዚጋ ቁጭ ብለን? የሀገርን ሀብት ሽጥ ሽጥና፣ ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታደረግም። ጭንቅላት አደለም እያርክላቸው ያለው። ሁላችሁም ሌቦች ናችሁ፣ ሌቦች ናችሁ፣ ሌቦች ናችሁ። ሀገር አደለም እያስተዳደራችሁት ያላችሁት ሌቦች ናችሁ ስንላችሁ በስነስርዓቱ ሌቦች ናቸው። እኔ ማንን ድርጅት ደጋፊ አይደላችሁ ለሀገራችሁ በስነስርዓቱ እውነት እናንተ ፍትሐዊ አይደላችሁ፣ ፍትሐዊ አይደላችሁ። ያ ይሄ ፋኖ ከሆነች ብር የምታመላልስ ከሆነ የምታመላልስ ከሆነ ለምን የድሬዷ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዷ ሪኮርድ ከዛ በፊት አውቀ ከሆነ ፋኖ መሆኗል ከዛ በፊት ገንዘብ እንደምታመላለስ መኒ ላውንደሪ ከሆነች፣ ከዛ በፊቱኑ ለምን አላሰርካትም? ለምን አላሰርካትም? ለምን ማስረጃ የለህም? ማ ማስረጃ ለምን ማሰር የምትፈልገው በድሬዳዋ ነው። አሁኔ ባልቴት ነኝ። አሁኔ ባልቴት ነኝ። ባልቴት ነኝ።